የሴት ልጅ ጉራዋን መስበር ትፈልጋለህ? እንግዲህ ውስጥ እነዚህን ነገሮች አንድ በአንድ አድርጋቸው። አንደኛው ምን መሰለህ፣ በውበቷ ሳይሆን በማንነቷ እንደምትወዳት እና እንደምታፈቅራት ወይም ደግሞ እንደምታከብራት ነገራት። ያኔ ኢጎዋ ትጥረዋለች። ምክንያቱም አብዛኞቹ ወንዶች እንዳንተ ይቀርቦታል። ምንም ጥያቄ የለውም። ውበቷን ያደንቃሉ፣ ያዳንቃሉ። ሰው ስለ ውጫ ውበቷ የምታደንቃት ወይም ደግሞ የምትወዳት ይሁን፣ ለእሷ ይሄ አዲስ ነገር አደለም። ነገር ግን በማንነቷ እንደምትወዳት እና እንደምታፈቅራት ነገራት። ይሄ ለእሷ አዲስ ነገርም ነው፣ ከባድም ነገር ነው። ምክንያቱም ማንም ሰው ማለት ይቻላል በህይወት ዘመኑ ላይ ስለ ውስጣ ሰብአዊ ማንነቱ እርግጠኛ አይደለም። ያን ያህል ኢጎም ሊሆን አይችልም፣ ምክንያቱም የሆነ ችግር እንዳለበት አሳምሮ ያውቀዋል። በማንነትሽ ነው የምወድሽ ወይም ደግሞ የማከብርሽ ስትላት ስነ ስርዓት መያዝ ትጀምራለች፣ ምክንያቱም ችግር እንዳለባት እሷም አሳምራ ታውቀዋለች። በውበቷ ሁሌም ተመክታ አንተ ጋር እንዳትኖር፣ የውበት አድናቂ አይደለም የማንነቱ አድናቂ ነው። በማንነቷ ደግሞ ብዙ እንዳትኮፈስ፣ ያን ያህል እርግጠኛ አይደለችም፣ ምክንያቱም ማንነት ሁሌም የተለያዩ ሰዎች ጋር አለ። በተሻለ መንገድም ታገኘዋለህ ሌላ ሰው ጋር ስለዚህ ኢጎውን ትጥለዋለች። ሁለተኛው ነገር ምን መሰለህ፣ የወሲብ ጠማጠኛ መሆንን አቁም። አብዛኞቹ ሴቶች ማለት ይቻላል ወንድ ልጅ ለመቆጣጠር የሚያደርጉት ነገር የወሲብ ስሜቱን መቆጣጠር ነው። ያ ማለት አንተ የወሲብ ስሜትህን በተቆጣጠረችው ልክ ኢጓን ታሰፍረብሃለች። ወይም ደግሞ የኢጓ ተሸካሚ ነው ያልተሆነው፣ ምክንያቱም አንተ ስሜትህን መቆጣጠር አልቻልክም። የወሲብ ስሜትህን በትክክል መተቆጣጠር ቢሆን ያቺ ልጅ ምንም ብታደርግ አይደንቅም። ምክንያቱም የወሲብ ጥማተኛ አይደለም፣ ወይም ደግሞ ከእሷ ወሲብን ለማግኘት ነገሮችን፣ እሷ የምትፈልጋቸውን ነገሮች በአጠቃላይ አታደርግም። ማድረግም አይጠበቅብህም። ያኔ ኢጓን ትሰብራለህ። ሶስተኛው እና የመጨረሻው ምን መሰለህ፣ ከብዙዎች አንዷ እንደሆነች አሳውቃት። ያ ማለት በትክክል እንዲቃል በቃል ንገራት ማለት አይደለም። ነገር ግን ድርጊቶችን እርሷ ለአንተ ከብዙዎች አንዷ እንጂ ወሳኝዋ ነገር እንዳልሆነች እንድታውቀው ማድረግ አለብህ። ብዙ ጊዜ ወንዶች የምንሳሳው ሴት አንድን ሴት ስናፈቅር እና ስንወድ በዓለም ላይ ያለችው ሴት እርሷ ያለች ይመስል ብቻ አብዝተን እንከባከባታለን። እነዚህ ነገሮች ደግሞ እርሷ ምርጫ እንዳላት እንዲሰማት ያደርጋል። ምርጫ ያለው ሰው ደግሞ ወደ ምርጫው ነው መሄድ የሚፈልገው ሰው አንተ ምርጫ እንዳለ ግን ካረጋገጥክላት ታምናና ካለ ኢጎ አንተ ጋር መኖር ትመርጣለች። ምክንያቱም ምርጫዎች እንዳሉ ሳቃለች። ስለዚህ ምርጫ ያለነው እርሷ የቀረብካት የወደድካት የሆነ ያልሆነ ማንነት ወይም ደግሞ ባህሪ ብታሳየ ነገር ከእርሱ የተሻሉ ሰዎች በዙሪያ እንዳሉ ታውቃለች። ያኔ ኢጓን ታስቀምጠና አንተ ጋር በሰረ ስርዓት ትኖራለች።